እላዩ ላይ ድንች አረጋለሁ፣ ካሮት አረጋለሁ፣ ከዛ ሽንኩርት አማጤም ጋር አብሬ አቁናለሁ። ሳልሳ አደርግበታለሁ። እኔ ቀይ ነው የምሰራ። አማጤም አልጋችሁ ማልጋችሁ በእንትን መስራት ትችላላችሁ። በንድነሱ በእርድ ናቸው ቤተሰቦቼ ይኸውላችሁ በጣም የሚጣፍጠው የመረቅ መረቅ ካላችሁ እና ከላይ ብታረጉበት ምን ያለኛል። የዶሮ ፍሬዘር ተረፍ ባለፈው ከከብሳ እሱን ከላይ መረቅ ነገር ከላይ የስጋን ፈነጭ የዶሮ ታረጉበት ዋው ጋችኋል። ቤተሰቦቼ ሞክሩት፣ ቫይታሚን ነው።